ኒሳ ማለት ሴቶች ብለው ተረጎሙ። እዚህ ላይ አስታውሳችሁ ሚን ኒሳ የሚል ከሴቶች ማለት አይደለም። ኒሳ ማለት ነሲ የሚል ብዙ ቁጥር ነው። ብስምላህ አርረህማን አርረሂም አልሐምዱሊላህ ረብል ዓለሚን ወሰላቱ ወሰላሙ ዓላ ረሱሊላህ ሰለላሁ ዓለይሂ ወሰለም። አሰላሙ ዓለይኩም ወረህመቱላሂ በረካቱ። ከዚህ በፊት እንግዲህ አንድ ግለሰብ የነቢዩ ዓለይሂ ሰላቱ ወሰላም ሐዲስን ብዙ ጊዜ አብተለጥላል። የተለያዩ ወንድሞች ላይ ንግግርን ተናግረዋል

ዋሂ ቢወርድለት እንጂ። ስለዚህ የነቢዩ ንግግሮች ዋሒ ናቸው ነው። የነቢዩ ዓለይሂ ሰላም በዲናቸው ላይ አንድም ስህተት የለም ነው። ንግግራቸው ሁሉ መረጃ ይሆናል። መረጃ ማድረግ ግዴታ ነው። ከቁርአን ጋር አላህ ምናለን፣ ወማ አታኩም ረሱሉ ፈኹዙሁ፣ ወማ ነሃኩም አንሁ ፈንተሁ። እሱ ያመጣላችሁን ይያዙ፣ የከለከላችሁን ተከልከሉ። ነቢዩ ከከለከሉን ውስጥ ምንድን ነው አንዱ? ለወንድ ልጅ ወርቅ ማድረግን ማለት ነው። ከዚያ በሌላ ቁርአን አያት ምን ይላል? አላ ስ ወመን ይፋቅ ግን ረሱለ ሚን ባቢማ ተበየነ ለሁልሁዳ ወየተቢ ወይነሰቢል ልሙእሚኒና ንወሊህማቴ ወላ ወነስ ጀሃነማ ሰአት መሲራ መልእክተኛውን የሚጨቃጨቅ ቀጥተኛው መንገድ ግልጽ ከሆነለት በኋላ። እንግዲህ እነኚህ ነገሮች ግልጽ የተቀመጡበት ሁኔታ አለ። ዐለይሂ ሰላቱ ወሰላም የተናገሩትን ንግግር ውድቅ ማድረግ ይፈልጋል። አላህ ሐላል አድርጎት ሳለ ማን ነው ሐራም የሚያደርገው? አለ። አላህ ማስረጃው ታዲያ ምንድን ነው የእሱ

ጸጋ ነው ማለት ነው። ወንድ ልጆች ሴቶችን ይወዳሉ፣ እንደ ሽልማት የተሰጣቸው ነገር ነው። ወልበኒን ወንድ ልጆችንም ወልቀናጢር አልሙቀንጠራ የተከማቹ ክምችቶችንም ሀብቶች ማለት ነው። ሚን አዳሃቢ ወልፊበቲ ከወርቅና ከብር ከወርቅና ከብር የሀብት ክምችቶችን እንዲወዱ ተደረጉ። ስለዚህ ነገር ተፈቅዶላቸዋል እያለ ነው። ክምችት ብሎ ማለት ሀብት ነው። እንደ ሀብት የወርቅ ሀብትን የብር ሀብትን ሊወድ ይችላል የሰው ልጅ የታዲያ የዱኒያ ጸጋ ነውና ሽልማት ነው። ተሸልመውታል ነው። ይህ ማለት ወርቅ ማድረግ ይቻላል ለማለት ማስረጃ አይሆንም ነው ወርቅ የሚባለው ነገር እንዳጠቃላይ ስናየው አንደኛ ወርቅና ብር እንዳጠቃላይ ለወንዶችም ለሴቶችም ክልክል የሚሆኑበት ሁኔታ አለ በምን መልኩ ከተባለ እንደ መመገቢያ እቃዎችና መጠጫ እቃዎች ሊሆኑ አይቻሉም ነው ይሄ አይቻልም ነው እንዳጠቃላይ ወርቅና ብር የመመገቢያ ትሪ ሊሆን ይችላል መጠጫ አድርጎ መጠቀም ለወንድም ለሴትም ሸሪዓ ይከለክላል ነው። ምናልባት ከነቢዩ ዐለይሂ ሰላም የተገኘው ምንድን ነው የመጠጫ እቃን እንደ መጠገኛ አድርገው የተጠቀሙበት ሁኔታ አለ። እዚያ ላይ ብቻ አጠር ይሆናል ማለት ነው። የብርን ብርን ማለት ነው። እንደ መጠገኛ አድርገው የተጠቀሙበት ሁኔታ አለ ነው። ሌላ አሁን ለምሳሌ ሐር ለወንዶች ሀራም ነው ብሏል ሸሪዓ። ነገር ግን የሶስት ጣት እና የአራት ጣት ያክል ለኮሌታና እጅጌ ላይ እንደ ጌጥ ቢያደርግ ይቻላል ነው። ታዲያ ይሄ ወርቅና ብር ግን ለሴቶች ለወንዶች እንደ መመገቢያ ዕቃና እንደ መጠጫ ዕቃ ሊሆኑ ተከልክለዋል ነው። ሌላኛው ደግሞ ለጌጥ ወርቅ የሚባለው ነገር ለሴቶች ተፈቅዷል፣ ለወንዶች ተከልክለዋል ነው። ነገር ግን እንደ ሀብትሳ ሽልማት ተሸልሟል ይላል ቁርአን። ያንን በማምጣት ነው እንግዲህ ሰው ልጆች ወንዶች ወርቅን ሊያርጉ ይችላሉ ይላል። የምን ዙጅነ ሊናስ ሁቡ ሻዋት ሚን ኒሳ ወል በሊና ወል ቀናጢል ሙቀንጠራ የተከማቹ ክምችቶች አሉ። ሚን አዳሃቢ ወል ፍድተ ወርቅና የብርን

እሱ ዘንድ አለ። ያማረ የሆነ መመለሻ ያማረ የሆነ መመለሻ ብሎ ማለት ያኺራው የበለጠ መሆኑን ነው። ታራዚ ላይ የምንገነዘበው በቁርአን አያቱ ምንድን ነው፣ የወርቅና የብርን ክምችት የሰው ልጆች እንዲወዱ ተደርገዋል። ነው ወንዶች ይህንን እንደ ሀብት እንዲወዱ ተደርገዋል ብሎ ማለት፣ ቀለበትን ማድረግ ይቻላል ማለት ነው። ያሲዝም ቁርአንና ሐዲስ አይጣረስም። ነው እሱ እንግዲህ እዚህ ላይ ከተፈቀደ ማን ነው ይህንን ነገር እንዲወዱ ተደረገ ብሎ ማለት ሊያረጉት ይችላሉ አይነት ነገር ነው። ይሄ እንግዲህ ፍልስፍና ነው ነው። ታዲያ ይሄ አላህ ሱብሓነሁ ወተዓላ በቁርአን ከፈቀደው ማን ነው መጥቶ ሊከለክል የሚችለው ነው። ይሄን የቁርአን አያት ካየን በኋላ ወደ ነብዩ ሐዲስ እንሄዳለን። ነው የሰው ልጆች ይህንን መውደድ ተሸልመዋል ትክክል። የወርቅና የሀብት ክምችቶችን እንደ ሀብት አድርገው መውደድን ተሸልመዋል ነው ያለው እንጂ ቀለበት ማድረግን የሚል ማዕና የለውም። አያሲዝም አለይሂ ሰላቱ ሰላም ታዲያ ምን አሉ? ኡሒለ ዘሀቡ ወልሐሪሩ ሊኢናሲ ኡመቲ ወሑሪመ ዓላ ዙኩሪሂም አሉ <سؤال> ዓለይሂ ሰላቱ <سؤال> ወሰላም መጀመሪያ መግቢያ ላይ

ፈቅዷል ነው ታዲያ፣ እዚያ ላይ ወንዶች ወርቅን ያድርጉ የሚል እስቲፋም ተገነዘበ፣ ሰውየው ማለት ነው። የተሳሳተ ግንዛቤ የተሳሳተ ግንዛቤ ሀብት መውደድ ነው። ቀለበት ማድረግ የሚል የለውም። ምናልባት እሱ በራሱ ምናልባት ይሄ ሀዲት ባይኖር ኖሮ ጥሩ ነበር። ነገር ግን ሀዲት መጣ የነቢዩ ዓለይሂ ሶላቱ ወሰላም። ቁርአን ከሀዲት ጋር አይጣረስም አይጋጭም። ሀዲቱን መያዝ ደግሞ ግድ ይላል ነው ዓለይሂ ሶላቱ ወሰላም። ይሄ ሀርና ብር፣ ሀርና ወርቅ ለሴቶቹ ተፈቀደ፣ ለወንዶቹ ደግሞ ሓራም ሁኖ አላሉ። በሌላ ሓዲታቸው ዐን ዓብድላህ እብን አባሲን ረዲየላሁ ዐንሁ አነ ረሱለላሂ ሰለላሁ ዐለይሂ ወሰለም ምን አሉ? ረአ ካተመን ሚን ዘሃብን ፊ የዲ ረጅሊን ዐለይሂ ሰላቱ ወሰላም፣ በአንድ ባልደረባቸው ላይ በእጁ የወርቅ ቀለበት ተመለከቱ ነው። ፈነዘዐሁ ፈጠረሐሁ፣ አወለቁና ወረወሩበት፣ አውልቀው ወረወሩበት። እንግዲህ ይሄ ምንድን ነው? በአንድ ሓዲታቸው ዐለይሂ ሰላም መጥፎን ነገር የተመለከተ መረአ ሙንከረን

የእሳትን ፍም አንስቶ ጣቱ ላይ ሊያደርግ። እንግዲህ በምን መሰሉት ይህንን ነገር በእሳት መሰሉት። ዛቻ ካለበት ከባይር ወንጀል ነው ነው። በሌላ እንዳሁም የሚያስቀጣ አይነት ነገር ነው ማለት ነው። የእሳትን የጀሃነምን እሳት የሚያስቀጣ መሆኑን ገለጹ ነው። ከዚያ በኋላ እንግዲህ ፈኪለ ሊረጁል አውርቀው ወረወሩ። ከዚያ ይህንን ንግግር ተናገሩ። ፈኪለ ሊረጁል ለሰውየው አሉት። እንግዲህ ባልደረቦች፣ እዛው የነበሩ ሰዎች ባደማ ዛሀበ ረሱሉ ላ ለ ላሁ ሰለም ነቢዩ አለይሂ ሰላም ከሄዱ በኋላ አሉት

ሽልማትን ተሸለሙ ወንዶች ሴትን መውደድ ሊሆን ይችላል። ከዚያ ወንድ ልጆችን ሴት መውደድ ማለት እንደ ጸጋ ማለት ነው። ባል የሆናት ዘንድ ከዛ ወንድ ልጆችን ደግሞ አባት ሆኖ ይህ መውደድን ክምችት የወርቅና ያብርንም መውደድ ተሸለመ ነው የሚለው መውደድ ተሸለመ። ታዲያ መውደድ ተሸለመ ብሎ ማለት ማድረግ ይፈቀዳል የሚል ግንዛቤ ተሳተ፣ ግንዛቤን ተገነዘበና የነብዩ የነቢዩ አለህ ሰላት ሰላምን ሀዲት ውድቅ አድርጓቸው ይቻላል አለ አይቻልም ነው። ማን ነው የከለከለው? ካለ አለይሂ ሰላቱ ወሰላም ናቸው የከለከሉት ነው አላህ ማንን ልኳል? ነብዩ አለይሂ ሰላቱ ወሰላምን። ስለዚህ ይሄን ሐዲስ አልቀበልም ካለ የአላህንም ቃል ቁርአንን አልተቀበለም ማለት ነው። እንደዚህ አይነት ሰዎች የሚያመጧቸው ሽቡዎች ይኖራሉ። እነኝህን እነኚህን ሰዎች ታዲያ መራቅና ንግግራቸውን ጭራሽ አለመስማት ግድ ይላል። ለምን አላህ ስብሐነሁ ወተዓላን ውዴታ ፈልገንና የነቢዩን አለይሂ ሰላቱ ወሰላምን ሐዲስ ከማላቅ ሊሆን ይችላል የእሳቸውን ክብር ከመጠበቅ አይ ትክክለኛ ነብይነት አንዳንዴ እንዳውም ሰው ያመጣል። ሹባህ ያመጣ ዓለይሂ ወሰለም ትክክለኛ ነብይ ናቸው። የተቀበለ ሰው ሐዲታቸውን እውነት ብሎ ሊቀበል ግድ ይላል ነው። ታዲያ ምን ይላል ነብዩ አላህ አድርጋችሁ ትቆጥራላችሁ ይላል። ነቢዩን አላህ እኛ ነቢዩ አለይሂ ሰላሁ ዐለይሂ ወሰለም አላህ ናቸው አላለም። አላህ የላካቸው የአላህ መልእክተኛ ናቸው፣ ንግግራቸው ከአላህ ዘንድ የመጣ ወሂ ነው። ከቁርአን ለይተን አናየውም ነው እንደ መመሪያ በሐዲስ መስራት እንዳውም